ማህሌት ትልቅ ችግር ውስጥ ገባች። ለሰው ጉርጓ ልትቆፍር በሄደችበት እዛው ራሷ ገብታ ቀረች። ጉርጓ ስትቆፍር አታርቀው፣ ምናልባች አንተ ልትገባበት ትችላለህና የሚባለው አባባል ማህሌት ላይ ደርሷል። እንግዲህ ምሳሌን ለመግደል ነገሮችን ለማመቻቸት ነበረ ሰተት ብላ ወደዛ ቤት እየሄደችው፣ በዛውም ደሞ የክስ ወረቀቱን ለማድረስ ነበር። ነገር ግን በዙ አጋጣሚ መድብልና ሞገስ እንዲሁም ዳጣ እየተከታተሏት ነበረ እሷን ለመያዝ። ነገር ግን እሷ ምንም ሳታደክማቸው ሳታለፋቸው ሰተጥ ብላ እዛው ቤታቸው መጣችላቸው። በጣም ደስ የሚል አጋጣሚ ነው እንግዲህ ለመድብልና ለሞገስ ማለት ነው። ሞገስ በጣም ፈርቶ ነበር። መድብል ግን አይዞህ፣ አትፍራ፣ ኃላፊነቱን እኔው ራስ ይወስድ ያለሁኝ፣ ደግሞ አንጎዳትም፣ ብሩክ የት እንዲያለ ብቻ ነው የምንጠይቃት ብሎት ነበረ። ይሁንና ግን ማህሌት ብሩክ የት እንዳለ አታውቅም። ግን የምታውቀው ነገር ምሳሌን እንዴት እንዳሳከማትና ቤቱ እንዳልተሸጠ ነው እንጂ የምታውቀው ብሩክ ምን እንደሆነ በዚህ ሰዓት የት እንደተደበቀ፣ የት እንዳደረጉት ምንም የምታውቀው ነገር የለም። ይሁን ዝና የሆነ ቦታ የሚሄድበት አለ፣ ግን የሄደበትን ምክንያት አልነገራትም። ለምን እንደሄደ እንኳን ልታጣራ ብትሞክርም፣ እሱ ግን ሊነግራት ፈቃደኛ አይደለም። እሱም ልክ እንደማያውቅ ሆኖ ነው ለማለት እያወራት ያለው ዝና ማለት ነው። ግን ደግሞ ዝና ብሩክ የት እንዳለ ያውቃል። ከማህሌት ትልቅ ዝናን ብይዙት ጥሩ መፍትሄ ያገኛሉ ብዬ አስባለሁ። ማህሌት ምንም የምታውቀው ነገር የለም ብይዟትም ማለት ነው ያው ቤቱ እንዳልተሸጠና ምሳሌ የታከመችበት በዛው በትልቅ ወንጀል እንደሆነ ብቻ እንጂ የት እንደተደበቀ ማህሌት አታቅም። ስለዚህ ቀጥ ብለው ሄደው ዝና ነው ማግኘት ያለባቸው ነበረ። ግን ደግሞ ማህሌትም ይገባታል። እንኳንም ታገተች፣ እንግዲህ ያው ትንሽ ትቀምሳለች መቅመስም አለባት እንዴ! ይችን ማጨቀቀላ እንግዲህ፣ ምሳሌ ለመግደል ነው እዛ ቤት ሰተት ብላ የገባችው። ከዚህ በፊት ብዙ ጊዜ ሞክራ አልተሳካላትም፣ አሁንም እንደማይሳካላት እርግጥ ነው። ይሁን ደግሞ ገና ትልቅ ድግስ ተደግሶላት ነው የጠበቃት። በጣም ይገርም እኮ ነው። ማሌት ይፍራታን ይዛ ነበር ሄደችው። ይፍራታ በእርግጥ ይፍራታ ይዛ ተሄደችበት ምክንያት ስለፈራች፣ ያው ይፍራታም ሆድዋን እና ገንዘብ ስለምትወድ፣ አብረሽን ከህርሽ ጋር አለው ገንዘብ ሰጥሻለው የማወራሽ ወሬ ትልቅ ነገር አለ ብላ ይዛ ትልትሄድ ነበር። ነገር ግን መድብልና ሞገስ ማሌትን ወደ ኋላ ማነው ኢፍራታን ወደ ኋላ ማስቀረት አለብን። ይህን ጥያቄ ስንጠይቃት ለብቻው አድርገን ነው ብለው ስላሰቡ ከዛም በኋላ እንግዲህ መድብል አንድ ሀሳብ ይመጣለታል። ይችን የፍራታን ከማህሌት ለመነጠል ያለው አማራጭ ስልክ ይደውልና በፍጥነት ተፈልጊሽ ነበረ በሚል ሳት አይ አሁን አይመቸኝም በኋላ ስትለው እንግዲህ ታውቃላችኋ እንደ ድመት ወተት ስታሳዩት እንዴት እንደምትሮጥ ታውቃላችሁ። እሱም መድብልም እንግዲህ ያለው አማራጭ ይኸውልሽ የሰራሽበትን እኮ ገንዘብ ልሰጥሽ ነው ሲላት ሰፍ ብላ እንዴ በቃ መጣሁ፣ ጠብቀኛ፣ አለች። ከዛ ማለት ይቅርታ እኔ ለሄድ ነው አሁን አይመቸኝ። በቃ እንቺ ሂጂ፣ ደሞ ቢደርሰሽ አይደለ፣ ሂጂ ትላታለች። ምንድን ነው ባለፈው ላገባ ነው አላልሽኝም እንዴ? እሱ ነው የተጀናጀንሽው ልጅ ነው የደወለልሽ ትላታለች። ማህሌት እኮ ግን የዋናት መስኪን፣ እንዴ መሯት ናት በነገራችን ላይ እንደዚህ ክፉ እንድትሆን አረመኔ እንድትሆን ያደረገቻት እራሱ በአንደኛ ደረጃ ይፍራታ ናት። እንዲህ አርጊ፣ እንዲህ አርግ እያለቻት እንጂ ማህሌት ጅላጅል ነገር ናት ማለት ነው። እንደ መሯት ነው። በቃ ዝናም እንደፈለገ አሽከረክራታል፣ ይፍራታም እንደፈለገ የታሽከረክራታለች። ያኔ ታዲያ ጓደኛሽ ነው የደወለልሽ ስትላት ው ጓደኛ ነው የደወለል በቃ ሂጂ አንቺ፣ የመወደ መንገድ ነው ብላ ፈጠን ፈጠን እያለች ገንዘብ ለማገኘት ሶክ ሶክ እያለች ሄዳለች ይፍራታ። ይፍራታም ገንዘብ አላገኘችም። ማህሌት የሚያሰበችው አልተሳካላትም ጭራሽ ታስራ በመድብል በመድብል መድብል አይደለም እንዴ የመድብል ስም ትንሽ ትንሽ እየጠፋኝ ነው በሱ እጅ ወድቃለች ማለት ነው ማህሌት ደግሞ እጇን ታገኛታለች በነገራችን ላይ ብሩክ ናፍቆናል ተናፍቋል ብሩክ ቢመለስልን በጣም ደስ ይለናል ማለት ነው እንግዲህ ድራማውም ኮመንታተሮችም ባካችሁ ብሩክ አምጡልን እያሉ ነው። በእርግጥ ድራማው ችግር የለም መዲቪላድ አድምቆታል፣ ድራማው ደመቅ መቅመቅ አድርጎታል ማለት ነው። ይሁንና ግን ብሩክ ተናፍቋል። ከቅድስት ጋር አብረው እንዲሆኑ ምኞታችን ነበረ። እንግዲህ ዲያጣ በጣም የሚገርም ነገር ለቅድስት ተነግራታለች። እኔ የምልሽ ቅድስትዬ ብሩክ ግን ከመሄዱ በፊት ወርቁን ሰጠሽውን? ትላታለች። አይ አያሰጠውጥም እኔ ያና አድድኝና የቆጨኝ እሱ አይደል እንዴ? አለመስጠት ያደል እንዴ ሽማግሌ ሹማግሌ ሳይላ ካልሰጠም ብላ፣ አሁን ምነው ነው በሰጠው ታለች። ጉድ እኮ ነው። እና ዲያጣም እና ታዲያሱ ከሌለ ለመድብል ግጫ አትልም መሰላቸው። አይ ዲያጣኮ በቃ የዋ ስለሆነች ምንም አይመስላትም። የቡና ቁርስ አደረገችው። የሚሰጠው ለሚወዱ ለሚያፈቅሩት እንጂ ዝም ብሎ ለመጣው ሰው ሁሉ ቡና ቁርስ ነው እንደሚሰጠው እና ያኔ ታዲያ ቅድስትም ትናደድባትና የምታወሪው ነው ግን አውቀሻል፣ ስጮ ትላለች። እንዴ ብራ እንግዲህ ዳጣና አባረረቻት ተቀመጠችበት ማለት ነው እንግዲህ ማለት አእምሯት ይቀራል እንጂ ምሳሌን በፍጹም አታገኛትም። ምክንያቱ ቅድስት አለች እንኳን አሁን መድብል ራሱ ጥንቃቄ አድርጊ፣ ምሳሌን አደራ ብሎ አደራ ሰጥቷት ይቅርና በፊት ራሱ ቅድስት ናት ስትጠብቃት የነበረው ማለት ነው። አይን ባይን እግር በእግር እየተከታተለች ማለት ምን እንደምሰራ ጭምር እየተከታተለች ምሳሌን እዚህ ያደረገቻት ከፈጣሪ በታች ቅድስት ናት። አሁንም አታገኛትም። ሲጀመር እዛ ቤት እራሱ መግባት አትችልም እኮ። ብትሄድ እራሱ ቅድስት ፖሊስ ለፖሊስ ደውላ ነው የምታስወጣት፣ ቤት እንዳትገባ የምታደርጋት ማለት ነው። ግን ማለት የዋ ስለሆነች በቃ እሷ ያለችው ሁሉ የሚሳካ ይመስላታል። እና የዝና አነጋገር ግን በጣም ይገርማል። ለምንያችን አይጥ ልጁን አትገልም ስትል ሲላት እውነት በጣም ነው ያስደነገጠ ማለት ነው። ለመናገር ድራማ ነው በእርግጥ ግን ለምንያችን አይጥ አትገሊያትም ሲል በጣም ነው የደነገጥኩት። እሷ ታዲያ እንዴ፣ እንኳን አሁን በፊትም አልተሳካልኝ እንዴ አልተሳካልኝ ብሏል እንደዚህ ቤቱን ራሱ ከባሌ ጋር ራሱ እንዲላይ ይሆንኩት አለች። እንደማይሳካላትም አውቃለች። ያ ጀማ ቪዲዮ ላይክ አድርጉ። ለምንድን ነው ቪዲዮ ላይክ መታደርጉ? ስጀምሩ ላይክ አድርጉት። አይከፈልበትም እኮ ውዶች። ኢፍራታ እንግዲህ መድብል የመጣበትን ምክንያት ያው በወሸቱም ቢሆን ዋሻት። ትንሽ አንድ እውነት አድርጋ ሌላውን ደግሞ ውሸት ጨመርመር አድርጋ ለማለት ነግራት ነበራ። እና ኢፍራታም ለማጣራት ያክል እኔ የምልሽ ባለፈው የነገርኩሽን ለዝና ነገርሽው እንደ ስትላት፣ አይ አልነገርኩትም፣ በዚች ሰበብ ትንሽ እንደው ገንዘብ ሞቸፍ ሞንቸፍ እንዳደርገው ብዬ ትላታለች። የፍራት አሁን አብልጥ እየሆንሽ ነው፣ በቃ የሚነግረ ሰው አለ እያልሽ እያጓጓሽ ብዙ ገንዘብ ተቀቢውና እናም እና ማለትም እረ ልክ ነሽ እህቴ ከዚህ በኋላ ኮ ማለት ነው ብር የለኝም ገንዘብ የለኝም እያሟኘውን ከሱ ማለብ ነው ስላታለች። እንግዲህ ያው ንፍራታም እንዲያው አግቢው ብልሽም እምቢ አልሽ ስትላት፣ ዘጥላት አራስ ከታይ መሸ ተሳካልኝ። የእሱ ስሜት የሚነሳው ጸባይ ላይ ብቻ ጸብ ላይ ብቻ ነው፣ ግግም ያለ ነገር ነው አለች። ያው እንግዲህ ብዝና ያው ሉላን ብቻ ስለሚያፈቅር ሌላ ሴት ዞር ብሎ አይመለከትም። ለዛ እኮ ነው ማህሌትዬ ዞር ብሎ የማይመለከትሽ። አንቺን ደሞ በስድብ ነው የሚያጠረገርጋት ሴት አሁን አንቺ ሴት መስላልፍ የሚነግራት ዝና ይበልሽ ወዴች ተተደፋሽ፣ ቢረግጡሽ አይክፋሽ አለ ወዲያ። ነው ወደ ዝና ሄደችው። አንድ ያሳቆይ ነገር እንግዲህ፣ ማህሌትና ፍራታ ይሄ ሰውዬ ሲላ ስልፍ ነው እንዲ ያሉ ምንድን ነው እና ማህሌትም አረን እየጠረጠርኩ ነው፣ እንዲ እስካሁን ድረስ ራሱ እኮ ልጅ አልወለዱም። ለምን ይመስልሻል? ልጅ አይፈልጉም እያሉ እንግዲህ ዝናን ቁጭቅጭቅ አደረጉት። ሀሜት እህትና እህት ማለት ነው። እንግዲህ ዞር ብሎ ማያየኝ ምናልባች ስልብ ሆኖ ነው አለች። እና ታዲያ ሁሉም እኮ አንድ አይደለም። እንታማኝ አለ ለሚስቱ ታማኝ ወንድ አለ፣ ታማኝ ሴት አለች። ሁሉም ዝምብላ አትዘረጋም፣ አይዘረጋም። ምን አስባ ነው ማለት በረገናችን ላይ ልክ እንደ እራሷ ስለመሰላት ነው። እሷ እንደ ሞገስ ጋ እንደ ዝናጋ እንደ ስለምትል ሌሎቹም ሰዎች ልክ እንደ እራሷ ይመስላታል። ምናልባት ሽሉላ እየጠፋችሁ እንደዛ ነገር ሆኖባት ይሆናል፣ ትላለች እብራታ ማለት ማው ልክ ነሽ። እና ታዲያ ያንን ገንዘብን ሁሉ እያለው አልፈልግም ብሎ ይከዳል? አእምሮ ያለው የማህሌት አእምሮ ገንዘብ ላይ እና ገንዘብ ላይ ብቻ ነው። ፍቅር ምን አባቱ ገንዘብ ካለው ነው የምትለው ሀሳቧ ዳጣ እንግዲህ ቤተሰቦቿን ካገኘች በኋላ አእምሮባታል። ልብሷን እየቀያየረች ነው። በፊት በአንድ ልብስ ነበር እየሰራች የነበረው። አሁን ግን ቤተሰቦቿን ካገኘች በኋላ አእምሮባታል፣ እየቀያየረች ነው። ከነ መድብል ጋር ስታወራ ራሱ ኧረ እኔ መሞት አልፈልግም፣ አሁን እኮ ቤተሰቦቼን አግኝቻለሁ፣ የምኖርለት ሰው አግኝቻለሁ፣ አሁን መሞት አልፈልግም እያለቻቸውም ነበር። ምሳሌም ለአባቷም ለቅድስትም ደስ የሚል ግጥም ጥፋ ስታነብላት ነበረ። በመጨረሻም የቅድስት ልብ ተነግቶ በቃኝ በቃኝ ሌላ ቀን ታነብልኛለሽ ብላ እቅፍ አደረገቻት ማለት ነው። ያው እንግዲህ ቅድስት ስለ ብሩክ ሲነሳ ትንትላለች፣ ከፋታል ምክንያቱም ገና ፍቅሯን ተቀብሏት ደህና። እየተፋቀሩ ነው የሚባለው እየተለማመዱ ባለበት ሰዓት ሙከራ ስርጭት እያደረጉበት በነበረ ሰዓት እኮ ልም ብሎ የቀረው ማለት ነው ብሩክ እውነት የሙከራውን ስርጭት አቋርጦ ጠፋ ፍትህ ለብሩክ ኧረ ብሩክ ይምጣልን እንዴ ብሩክ ይምጣልን ፍትህ ለብሩክ ፍትህ ለቅድስት ሶስት ዛንድ ጠፍቷል ቅድስት እኮ ተሰቃየች ተሰቃየች ምስኪን ለማንኛውም የማህሌትን ሁኔታ ለማየት የጓጓለን እንደኔ ወይ? እኔ እንዲያው ምን ይውጣት ይሆን? ምን ይውጣት ይሆን? ወይኔ እኔ በቀረብኝ፣ እንደምትደርግጥ ነው ወይኔ እኔ ጉድ ሆንኩኝ ተወረርኩኝ። ወይ ሌ ተባቷት ደውል ይሆን? በክፍል 78 በጉት እንጠብቃለን። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አደረታችሁን። ላይክ፣ ሰብስክራይብ፣ ሼር ለምታረጉ ደግሞ ከልብና መሰግናለን። ምሳሌ ድራማ እንግዲህ ክፍል ሰባ ስምንት ሰባ ሰባት ተደርሳል ማለት ነው። ከክፍል አንድ እስከ ክፍል ሰባ ሰባት እየተመለከታችሁ ማን ነው እኔ? ከክፍል አንድ እስከ ክፍል ሰባ ሰባት በጉጉት ነው እየጠበቅኩት ያለሁት። ያው ትንሽ የብሩክ መጥፋት ቢደብረኝም ማለት ነው መካሻው መድብል ደግሞ ተከስቷል እሱ ባይመጣ ደግሞ ውይ ያስባችሁታ በጣም ያስጠላ ነበረ መድብል ባይተካ ኑሮ ማለት ነው። በብሩክ ፈንታ ደግሞ ቀጣይ እንግዲህ ቀጣይ እንደሚገኝ ተስፋለኝ። ሰሞኑ እንደሚመጣ ተስፋለኝ ብሩክ